ስቶ በሰው እጅ መዋል ማንነትን መርሳት በጣም ከባድ ነው። እንግዲህ የዝች ልጅ መታ ሶሻል ሚዲያ ላይ ይሄ ብቻ አይደለም ሚዲዋ በነገራችን ላይ በጣም የሚያሳዝን በጣም እርቃቷን ሆና በጣም በሚያሳዝን ሁኔታ ስትወጣ ይተናታለን። ግን አንድ ነገር በነገራችሁ ነገር ደላላዎች ዱባይ ላይ ያሉ ደላ፣ በማንኛውም ቦታ ላይ ያሉ ደላላዎች አላህ ልቦና ይስጣችሁ። እህቴ ናት ነበር ያለው መጀመሪያ። ወንድሟ ነው ነበር ያለው ወንድሟ ነው ሲል እኔ በጣም በቃ የሆነ እውነት ነበር መስለኝ። ለምንድን ነው በሰው ነፍስ ላይ የምትነግዱት? ለምንድን ነው የሰው ነፍስ እንደዚህ እያደረጋቸው የምትቀልዱበት? እስከ መቼ ድረስ ነው ውሸታሞች የምትሆኑት? እስከ መቼ ነው በሰው ህይወት ላይ እንደዚህ እያደረጋቸው የምትቀጽፉት? ይቺ ልጅ እንደዚህ አይሚሯ ተነግቶ አሰራዋ እየደወለላቸው ደጃፋቸው ድረስ በራቸው ድረስ ሲሉ ስልክ አያነሱም ሁለተኛ ሴት ሊሆናችሁ በስደት ሀገር ላይ እየኖራችሁ አብራችሁ ያላቸው ሰዎች ምን አይነት ልብ ነው ያላችሁ? እውነት እናንተ ሴት እህቶች አላችሁ? እውነት እናንተ ሴትነታችሁ እናንተ በራሳችሁ ሴት ልንብላችሁ ታምናላችሁ? ወንድ ልጅ እንደ ሴት ላይሆን ይችላል፣ እዝነቱ ግን፣ አባባል እንዳይሆን እንጂ ሴቶች አዛኝ ናቸው እንበላል። ጨካኞች የሆንበት ሰአት እኛ ነን። ወንዱ ምንድን ነው ያለው ውህቴናት ነበር ያለው። ሀቂቃ እህቱ ብትሆን ግን እንደዛ አይደለም። በእውነት በጣም ያሳፍር ነገር ነው። ዱባይ ላይ ያሉ ደላላዎች አሁን ላይ በቃ ኑሯቸውም መተዳደሪያቸው በማንኛውም ቦታ ላይ ያላቸው ደላላዎች በሚስኪኖች እና በደሃዎች ላይ ነው። ይች የምታምር ቆንጅዬ ልጅ ነች። ሀታ ቆንጅዬ ባትሆን ማስጠያ ብትሆን ልናቷ ቆንጆ ነች። ይችን ልጅ አንጥቶ አሰሪዋ ሲሰጣችሁ ሊሰጣችሁ ሲመጣ እናንተ ስልካት መለሱ ትቀባበላላችሁ። መጨረሻ ሶሻል ሚዲያ ላይ ሲወጣ ነው እንደገና ሶሻል ሚዲያ ላይ የያዘው ነገር ስለማትለቀቀው ስታውቁት ወደ ሚዲያ መጣችሁ። በጣም የሚያሳፍር ነው። በጣም እኔ ይቅርታ አድርጉልኝ እህቶቼ፣ አሁን ላይ ሳትወርቁ በፊት ነው እራሳችሁ መጠበቅ ያለባቸው አረብ ሀገር ላይ በሰዓቱ ላይ፣ አሁን አሁን ባለንበት ሰዓት በጣም የሚያስከፋና የሚያሳዝን ሁኔታ ላይ እያየን ያለ ነው እና እባካችሁ አትሰቡ፣ አትጨናነቁ። እንግዲህ ይች ልጅዩ ወይም ፍቅረኛዋ ሊሆን ይችላል፣ አላሁ አለም። ፍቅረኛ መጀመሪያ ወንድማዋን የነበረ ያለው አሁን ምን ምን ዋስትና አለው? ፍቅረኛዋ ሊሆን ይችላል፣ ጓደኛ ምና ምናም ነገር አብረው ከዛ ቤት ውስጥ የተቀመጡ ሰዎች ራሳቸውን ማግለል ፈለጉ። ህይወታው እኮ አልጠፋም። ህዝብን ረዳችኋል። ማናት፣ የትናት፣ የማናት እየተጠየቁ በሰው በሴትየዋ ላይ ግን በቃ ቅጽፈታቸው ለምንድነው? እውነት ከሰው አልተፈጠረም ወይ ወይስ ለ የተወሰነ ሰዎች ነው? ለሰዎች አዛኞች፣ ለሰዎች ጨካኞች? እንዴ በየሃይማኖታችን ምን ነው ሃይማኖታችን? ይሄ ነገር ሀጢያት ነው ይሄ ነገር ሀራም ነው የሚል አይደለም እንዴ? ሃይማኖታችን ትንሽ እንኳ ሰው የሰው ልጅ ሰው ባይከብደን ለምን ደፋ ሃይማኖታችን እኳ ትንሽ የማንፈረው በሰዎች ላይ ድብር እስከ መቼ ድረስ አልፈን በሰዎች ላይ እስከ መቼ ቃስፈን በሰዎች ነብስ እስከ መቼ ተጫውተን። አረባካችሁ ሀገራችንስ አንድ ጊዜ ሰላሟን አታለች። ሶሻል ሚዲያ ላይ ወጥተን ስናይ ሶሻል ሚዲያ ላይ የምናየው ሁልጊዜ የተጨካከለ ነው። ለዛው በዘር ከዘር አንዱ ከዘር ዛሬ ችግር ሲመጣ ግን እንደዚህ የሆናችሁ እንኳን እያያችኋት ራሳችሁ ለገንዘብ ብላችሁ በሁለት መቶ ብር ሸጣችኋት። ባካችሁ እንደዛ አትሆኑም። ሁለት መቶ ዲርሃም ምንም አይደለም። ከገንዘብና ከሰው ልጅ በዝኖር ነው አይደለ ሰርታ መትማመጣ ያንን ብር ካልኖራችሁ እኮ አይደለም ሀበሻው ኦኬ አልቀሶ ሊተዋችሁ ይችላል። አረብ ግን አይተውህም ያንቀሃል። አካውንቱን ያቀዋል። ያስገባበትን ብር ቀጥታ ሄዱ ይከሰዋለን እ ከዳማ ሙካለፍ አካል ሁና እያዛለሁ ብሎ ካልፈራ በስተቀር ለምንድን ነው እንደዚህ የምታረጉት? ለምንድነው በዜጎቻችሁ ላይ ድንበር እያለፋችሁ የምትሰሩት? በቃ ሁሉም ሰው በቃ ገንዘብ ለማግኘት ሲፈልጉ በቃ የድሃን ልጅ ካላስለቀሳችሁ፣ ድሃን እርግጥ ካላረጋችሁ፣ ድሃን እንደፈለጋችሁ ካልገዛችሁት፣ ድሃን እንደፈለጋችሁ ካልጎተታችሁት ገንዘብ የምታገኘው አይመስላችሁም። ሀብታም ለመሆን ልብ ነው የሚፈልገው፣ ስራ ነው የሚያስፈልገው፣ መስራት ነው ባላችሁ መንቃት ነው እንጂ ምስኪን ልጅ እያስለቀሳችሁ አይደለም፣ ድሃን እየበላችሁ አይደለም፣ ድሃን ጉልበትን እየመጣጠባችሁ አይደለም። ሲወዲ ቀና ቀፍ እያላችሁ። እኔ ብዙ ሰው አውቃለሁ። እራሱ እኛ ከምንኖርበት ሰው ሻንጣቸውን እየተው ኢትዮጵያ የገቡ ሰዎች አሉ፣ በደላላዎች ምክንያት ሻንጣቸውን እየተው በጣም እየተሰቃዩ እቃቸውን እወጥተው የሄዱ አሉ፣ እጃቸውን ሰጥተው። ለምንድን ነው ደስ የምታደርጉት? ማለት እናንተ ሺህ አመታት አትኖሩ? እናንተ የምትኖሩት እንደኛ የተፈቀደላችሁ ነው፣ እንደ ዳሃ የተፈቀደላችሁ ነው የምትኖሩት። በቃ በዛም ስታሄዱ ድላላ እንዲህ ብሎ በዛም ስታሄዱ ድላላ እንዲህ ብሎ አረ ድላላዎች፣ እንደው ትንሽ እንደው፣ ስንት መልካም ድላላዎች አሉ፣ ስንት መጥፎ ድላላዎች አሉ። የደላላ የድላላ አንዳንድ ጊዜ ሆዳምነት በጣም ይገርመኛል። በቃ ለየት ያለ ሆር እንዳላችሁ፣ በቃ ለየት ያለ ደግሞ ደሞ ገንዘቡ እኮ በረከት የለውም እና አባካችሁ ድንበር እያለፋችሁ በሰው ላይ ልጅ ላይ ህይወት የሰውን ህይወት እንደዚህ የምታበላሹ ሰዎች እባካችሁ አላህን ፍሩ። የትም የት የምትሄዱ የትም የት የምትቀመጡ እናንተ ከመብላት መለጣሳችሁ አታልፉም። ግን በሰው ልጅ ላይ ድንበር እያለፋችሁ በሰው ልጅ ላይ ህይወት እያበላሻችሁ የሰውን ህይወት እንትን እያላችሁ ምንም አይነት ደስታ የላችሁ። በቃ ንግድ እኮ አለ እኮ ነግዱ፣ እንደ ሰዎቹ ነግዳችሁ አዝርፉ፣ እንደ ሰዎች ተማሩ። ዛሬ ሰው ንግድ ስራ ሲነግድ እዚህ ላይ ካልወጣሁበት ብታላችሁ እናንተ መነገድ የምትችሉት ማትረፍ የምትችሉት በድሃው ብቻ ነው ከሀብታሙ ላይ ግን አታተርፉበትም ከድሃው ላይ ግን ጎጆ ትሰሩበታላችሁ ቤት ታፈሩበታላችሁ ሀብት ታከብቱበታላችሁ አላችሁ በድሃው ላይ ለምን ድሃ እኮ እውነት ድህነት እኮ ትልቅነት ነው በነገራችን ላይ በቃ ያስተምራለን ቢያንቋሸሳችሁም ያስተምራለን ዛሬ እነሱ ተፈትነውበት በቃ መከራቸውን አይተውበት፣ ነገር ግን ነገ የተሻለ ህይወት ሊያገኙ፣ እናንተ ደግሞ ሀብት ዛሬ አትንታሽ ነገ ልታጡ ትችላላችሁ። በድሃ ላይ በሚስኪ ላይ ድንበር የምታልፉ ሰዎች ለምንድን ነው እንደዚህ? እርቃቷን ሆና ልብሷን ጥላ በቃ መኪና ውስጥ ልትገባ መሲ ያተረፈቻት መሲ ራሱ ናት። የገባችበት መኪናው ላይ መሲ ይህን አናቷን እስከመታት ድረስ ነው። በቃ ተልጅ እየተደረገላት የነበረው መሲ ለምንድን ነው እናንተ ለገንዘብ ብላችሁ አስገብታችኋት? እናንተ ራሳችሁ ገንዘብ ፈልጋችሁ አስገብታችኋት። በሁለት መቶ ብር ሲሸጣችኋት፣ ስልክ ስትደወልላችሁ፣ ታማ ላይ ስትባሉ ለምን አልፈለጋችኋት? ሰው ሲቆም ብቻ ነው እንደ ሰርቶ ሲያገኝ ብቻ ነው ሰርቶ ብቻ ብር ስታገኙ ብቻ ለብር ብቻ። ብር እኮ ዛሬ እንይዛችሁት ነገ የማይደገም ነው። በጣም ቆሻሻ ነው። ዛሬ ከኪስ ያለው ብር ነገ አታገኘውም። ዛሬ ለአይስክሬም ብር እናዋጣ ነበር ለምንድን ነው ህይወታችሁን እስካጠፉ ድረስ የምትጠብቁት? አረ እባካችሁ ቀን በቀን በዛ አንድ ችግር እንሰማል። በዛ አንድ ችግር እንሰማል። በዛ ቀኑ ሙሉ ችግር እንጂ ዲስታት አገኙ። ሁልጊዜ ሶሻል ሚዲያ በገባሽ ቁጥር ራሳችሁን በቃ እንዴ፣ ወዴት እየሄድን ነው? ምንድን እየመጣ ነው ነው የምትሉት? ወዴት እየደረስን ነው? በቃ መጨረሻችሁን ምንድን ነው የኛ መጨረሻችሁን ምንድን ነው ነው የምትሉት? ለምን ነው እንደዛ የምታረቁት? እባካችሁ ራሳችሁን ጠብቁ። ዐረብ ቤት የምትኖሩ ወቶቼ እራሳችሁን ጠብቁ። አላህ ጠብቃችሁ ቦታ ከመቀረጥ አላህ ጠብቀን በሰላም ለሀገራችን በሰላም የቤተሰቦቻችን ይመልሰን። እና ቤተሰቦች አትርሱ፣ ቤቴን ሞቅ ደመቅ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንመጣ ድረስ መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።